ሰሜን ኮሪያ የአሜሪካና ደቡብ ኮሪያ ባህር ኃይሎች የጋራ የጦር ልምምድ ማድረጋቸው አበሳጭቷታል። ፒዮንግያንግ ዋሽንግተንና ቲዮል በኮሪያ ልሳነ ምድር ውጥረትን በማባባስ ላይ ናቸው የሚል ወቀሳ እየሰነዘረች ይገኛል። የሰሜን ኮሪያ መከላከያ ሚኒስቴር ልምምዱ የአሜሪካ ዩኤስ ቢ ዋን ና ኤፍ 16 ቦምብ ጣይ የጦር ጀቶች እንዲሁም የደቡብ ኮሪያ ኤፍ 35 ኤ ና ኤፍ 16 ተዋጊ ጀቶች በኮሪያ ባሕረ ስላጤ መታየታቸው ትልቅ ወታደራዊ ቅስቀሳ መሆኑን አስታውቃለች። የጦር ልምምዱ ዋሽንግተንና ቲዮል አቅማቸውን በሰሜን ኮሪያ ላይ ለማሳየት ዓላማ አድርገው ነው በማለት ፒዮንግያንግ ስትገልጽ፣ በሌላ በኩል የኒውክሌር እና የሚሳኤል ስጋት ማደጉን ለመከላከል የተደረገ እንደሆነ የደቡብ ኮሪያ መከላከያ ሚኒስቴር ገልጿል። ፒዮንግያንግ የዋሽንግተንና ሲኦል የጋራ የጦር ልምምድ በኮሪያ ባህረ ሰላጤ ቀውስ የሚያባብስ መሆኑን የጠቀሰች ሲሆን የአገሮቹን የማጥቃት እንቅስቃሴ እንደማትታገዝ አስጠንቀቃለች። በኮሪያ ባህረ ሰላጤ የሚፈጠር ስጋትን እንደምትከላከል የገለጸችው ሰሜን ኮሪያ በቀጠናው የሚቀሰቀሰውን ውጥረት እንደምታረግብ ተናግራለች። የአሜሪካና የደቡብ ኮሪያ የጋራ ጦር ልምምድ ልምምድ ኢላማ ያደረገው እኔን ነው የምትለው ሰሜን ኮሪያ የጦር ልምምዱ አደገኛና መወገዝ ያለበት እያለች ነው። አሜሪካ በይፋ ባህር ተረጓጅ ኒኩሌር ተሸካሚ መርከቦቿን ስትራቴጂክ ቦምብጣ አይሮፕላንና አይሮፕላን ተሸካሚ እንዲሁም ሌሎች ስትራቴጂክ የጦር ሀብቶቿን በባህረ ሰላጤው ማሰማራቷን ተሰምቷል። ሰሜን ኮሪያ በበኩሏ በዚህ መጠንና ስፋት የጦር መሳሪያ ማሰማራት ልምምድ ብቻ ተደርጎ አይወሰድም ያለች ሲሆን ሀገራቱ የጦርነት ዝግጅት እያደረጉ ይመስላል ብላለች። ድርጊታቸው የሚወገዝ እኩይ ተግባር መሆኑን ከመግለጽ አልተቆጠበችም። አሜሪካና ደቡብ ኮሪያ የጋራ የባህር ኃይል ልምምድ አድርገዋል የሚለው መረጃ ለፕሬዚዳንት ኪም ጆንግ ኡን ውስብስብ የቤት ስራ ሆኖባቸዋል። የጋራ ልምምዱ በደቡብ ምስራቅ የባህር ዳርቻ አቅራቢያ በምትገኘው ፎን ሃንግ ከተማ መሆኑ ተዘግበዋል። የባህር ላይ ልምምዱ ለአስር ቀናት የሚቆይ ሲሆን የጦር መርከቦችና የጦር ሄሊኮፕተሮች መሰለፋቸው ታውቋል። አሜሪካና ደቡብ ኮሪያ በጋራ ያካሄዱት የባህር ኃይል የጦር ልምምድ የሁለቱን አገራት የባህር ኃይላት ጦሮችን አቅም የሚያሳድግ መሆኑ ተገልጸዋል። በባህር ላይ የሚደረገው ስልጠና ወደቦችን የመጠበቅ አቅማችንን የሚያጠናል ለማጠናከርና የባህር ትራንስፖርት መስመራችንን ደህንነት ከስጋት ነጻ ለማድረግ ይረዳናል የሚል ምክንያት አላቸው። አገራቱ ሁለቱ አገራት በጦር ልምምዱ የባህር ኃይላቸው አዳዲስ ልምድ የሚቀስምበት መሆኑንና ጠላታቸውን ለመከላከል አቅም ይጨምራል ብለዋል። ልምምዱ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በሁለቱ አገራት የተከናወነ አስረኛው የባህር ኃይል የጦር ልምምድ ነው ተብሏል። ደቡብ ኮሪያ ከአሜሪካ ጋር የምታደርገው የጦር ልምምድን ሰሜን ኮሪያ በተደጋጋሚ ትቃወማለች። ሰሜን ኮሪያ የሁለቱ አገራት ትብብር ጥቅሟን የሚነካ በመሆኑ እንዲቆም ከመግለጽ አልተቆጠበችም። ሰሜን ኮሪያ የጦር ልምምዱ ከዚህ በፊት ከተደረጉት ለየት የሚል መሆኑን በመጥቀስ ሀገራቱ የሚሉት አይነት እንዳልሆነ ገልጻለች። ፒዮንግያንግ አሜሪካ እና ደቡብ ኮሪያ በቅርቡ ያደረጉት የጦር ልምምድ ለሰሜን ኮሪያ የተደረገ የጦር ልምምድ መሆኑን በመጥቀስ ተቃውማለች። የሰሜን ኮሪያ መከላከያ ሚኒስቴር በጦር ልምምዱ አላስፈላጊና ጥንቃቄ አልባ በሆነ መልኩ የጦር ልምምዱ አላስፈላጊና ጥንቃቄ አልባ በሆነ መልኩ ጥንካሬያቸውን ለማሳየት ሞክረዋል ያለ ሲሆን፣ ሌሎችን ለጠብ የሚያነሳሳና ቀጠናዊ የጦር ውጥረት የሚፈጥር ነው በሚል ወቅሷል። አሜሪካ የጦር ልምምዱ ኃላፊነት የተደረገ መሆኑን በመጥቀስ የሰሜን ኮሪያን ትችት ትቃወማለች። የሁለቱ ሀገራት የጦር ልምምድ የአካባቢውን ሰላም የሚያስጠብቅ በመሆኑ ሊተች አይገባም የሚል አቋም አሜሪካ እንዳላትም በተደጋጋሚ እየተነገረ ይገኛል።